ኢራን ጅቡቲ ላይ ጥቃት ፈጸመች ማለት የጦር ሰፈሮቹ ላይ ጥቃት ፈጸመች ማለት በቀጥታ የኢትዮጵያ የወጪ ገቢ ንግድ ላይ ጥቃት ፈጸመች ማለት። ዶክተር አብይ ጅቡቲ ሰላም እንድትሆን እንፈልጋለን፣ ሶማሊያ ሰላም እንድትሆን እንፈልጋለን የሚለው ዝም ብሎ አይደለም። የ120 ሚሊዮን ሕዝብ እስትንፋስ አንድ ቦታ ላይ ተቀምጧል። ኢራን እንደምትለው ጅቡቲ ላይ ጥቃት ብትፈጽም ምንድን ነው የምትሆነ የባህር በር የህልውና ጉዳይ ነው። የሚያጃኩሙላቸው የሚጮሁላቸው ከቤት የቀጠሯቸው ውሾች ደግሞ አሉላቸው። እንዲህ ያለው ነገር ሲመጣ እንዲህ እኮ ልናመልጥ እንችላለን፣ የባህር በር አያስፈልገንም ይቅርብን፣ የሚል መፍትሄ ግን አያመጡ ኢትዮጵያውያን ዳርፉር የሚሞቱት ሱማሊያ ሄደው የሚሞቱት ካርቱም የሚሞቱት ጁባ የሚሞቱት ለቀጠናው ሰላም የሚታትሩት ለምን ይመስላል ሩሲያ እንግሊዝ፣ ፈረንሳይ እየተሰበሰቡ ሲመጡና ሲከማቹ ምንም ያላሉ ሀገራት ኢትዮጵያ ስትል ያንቀጠቅጣቸዋል፣ ያንዘረዝራቸዋል። ወጪ ገበያችን ምርታችንን ለመጠበቅ ኢኮኖሚያችንን ለመጠበቅ የባህር በር ያስፈልገናል። ለዛም ነው ቆርጦ ተነስቶ ከባህር በርም ከባህር ኃይልም ከባህር ኃይል ዋና መስሪያ ቤትም ጋር እኩል እየሰራ ያለው አብይ መንግስት። ኢትዮጵያዊ ሆኖ የባህር በር ብሎ ከመጠየቅ በላይ የባህር በር የሚል ጥያቄ አለማንሳት ይከብዳል። ለአንድ ቀን የጅቡቲ እንትን ዝግትግት ቢል የሸቀጥ ዋጋ እንዴት እንደሚነፍ የመርካቶ ነጋዴ እንዴት ደረቱን እንደሚነፋ የነዳጅ ማደያ ሰዎች እንዴት አድርገው ህዝቡ ላይ እንደሚለጠጡ ይታወቃሉ። መኖራቸው በራሱ በረጅም ጊዜ ሂደት ስጋት እየሆነብን ይመጣል። ስለዚህ ራሳችንን መከላከል የምንችልበት፣ አትሊስት አለመሞት የምንችልበት፣ መተንፈስ የምንችልበት አማራጭ እናደርገው የምንችለው አንዱ አንድ ነገር ቢሆን ወደ አንዱ የምንሮጥበት አንዱ ይሆን ነገር ቢሆን ወደ አንዱ ሄደን የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ሰላም ጤና ይስጥልን፣ ውድ የዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ አላችሁ? ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን አንስተን ወደ እናንተ የምናደርስ ይሆናል። ይህንን ጥንክር ማየት ስትጀምሩ ዮሐንስ ኮርነር ላይክ ሼር ሰብስክራይብ አርጋችሁ መጀመራችሁን ግን እርግጠኛ ሁን። የበለጠ ለማደግ የበለጠ ለመስፋት ስለሚያግዘን ማለት ነው። ጠቅላይ ሚኒስትር አብይ አሕመድ የፈሩት ደርሰዋል። የኢራንና እስራኤል ጦርነት በኢትዮጵያ ላይ ምን አይነት አደጋ ይዞ ሊመጣ ይችላል? የባህር በር የባህር በር የባህር በር ወደብ ወደብ ወደብ አማራጭ ወደብ ሲባልበት የነበረው ጉዳይ እንዲሁ የዋዛ እንዳልሆነ የሚያሳይ ጠቅላይ ሚኒስትር አብይ አህመድ ከአስራ አራት ዓመታት በፊት ቀድመው ያስቀመጡት ስጋት አካል ሊለብስ ያለ ይመስላል። ከዛስ ገፋ አድርገን ስንመለከተው ከዳ ወደ ምንዳ ላይ ታላቁ ትርክት ላይ የህልም ጉልበት ለእምርታዊ እድገት ላይ ደጋግመው ሲያነሱት የነበረው አንድ ቃላቸው ሊፈጠም ያለ ይመስላል። ይህ የአብይ ትንቢት ምንድን ነው የሚሉትን ጉዳይ እንበረብረዋለን። እንግዲህ እንደምታውቁት በእስራኤልና በኢራን መካከል ፍሞ ግሞ የተነሳው ጦርነት ብዙዎችን በጣም በትኩረት ነገሩን እንዲከታተሉ ያደረጋቸው ይመስላል። ባለፈው ዓርብ እስራኤል ካዘነበችው የሚሳይል ዶፍ በኋላ እየተፋፋመ ያለው የኢራንና የእስራኤል ፍጥጫ በቀጣይ ወዴት እንደሚያመራ ዓለም በጣም በጉጉት ዓለም በጣም በትኩረት እየተከታተለው ይገኛል። እኛ ግን ይህንን ጉዳይ ከኢትዮጵያ አንጻር እንፈትሸዋለን። ጠቅላይ ሚኒስትር አብይ አሕመድ ካስቀመጡት የቀደመ ስጋት አንጻር እንበረብረዋለን ምን ያህል አንዳንድ የኢትዮጵያ ፖለቲከኞች ለአጀንዳ መለወጫ ለውስጥ ፖለቲካ ማረጋጊያ ምናምን የሚሉት ጩኸት ምን ያህል ግልብ እንደሆነ ምን ያህል ከእውቀት የራቀ እንደሆነ፣ ጠቅላይ ሚኒስትር አብይ አሕመድ ግን የባህር በር የሚልን ሀሳብ ምን ያህል በፋክት ምን ያህል በእውቀት ምን ያህል ቀድመው ተረድተው ምን ያህል ሁኔታን አንብበው ምን ያህል የአለም ፖለቲካ አካሄድን ገምግመው እንደወሰኑት የሚያሳየን ጉዳይ እናነሳለን ሰሞኑ የኢራን የደህንነት ምንጮች እያወጡት እንዳለው መግለጫ ከሆነ ኢራን እስራኤል ላይ ጥቃት እንዳትፈጽም ሊያደርጓት የሚችሉ አሜሪካ፣ ዩናይትድ ኪንግደም እና ሌሎች ሀገራት የጦር ሰፈሮች ላይ ጥቃት ለመክፈት እቅድ ይኖራታል። ይህንን እቅዷን ላመፈጸም ለኢራን ቅርበት ያለው ሁሉም በአንድ ተሰብስበው የሚገኙበት የጦር ሰፈር ደግሞ ያላቸው እዚህ ይቺው ጅቡቲ ነው። እዚቹ ጎረቤት ሀገር ጅቡቲ ነው። ኢራን ጅቡቲ ላይ ጥቃት ፈጸመች ማለት የጦር ሰፈሮቹ ላይ ጥቃት ፈጸመች ማለት በቀጥታ የኢትዮጵያ የወጪ ገቢ ንግድ ላይ ጥቃት ፈጸመች ማለት ነው። በአንድም በሌላ አፍንጫ ሲመታ ይናለቀሰ ጠቅላይ ሚኒስትር አብይ አሕመድ በጣም በተደጋጋሚ ስለ ባህር በር ማብራሪያ ሲሰጡ፣ ስለ ጦር ሰፈሮች ማብራሪያ ሲሰጡ፣ ስለ ባህር ደህንነት ማብራሪያ ሲሰጡ ደጋግሞ የሚያነሱት አንድ ነገር ነበር። ሀያላኖቹ እዚሁ ተሰብስበዋል፣ አፍንጫችን ስር እነሱ እርስ በርስ ቢጣሉ፣ አንዳቸው አንዳቸው ላይ ጥቃት ለመፈጠም ቢሞክሩ የእነሱ ሽኩቻ በቀጥታ የኢትዮጵያን የንግድ እንቅስቃሴ ይጎዳል፣ እኛን ይርበናል። ዶክተር አብይ ጅቡቲ ሰላም እንድትሆን እንፈልጋለን፣ ሶማሊያ ሰላም እንድትሆን እንፈልጋለን የሚለው ዝም ብሎ አይደለም። አሁን ያ የጠቅላይ ሚኒስትሩ ስጋት አካል ለበሰ ማለት ኢትዮጵያን ገፍተው ኢትዮጵያን አርቀው አማራጭ የባህር በር አማራጭ ወደብ እንዳይኖራት ለማድረግ ቢሰሩ እንኳን እክል ነው የሚሆነው። 120 ሚሊዮን ሕዝብ ይርበዋል። እኛ እየራበን አንታ ትበላመችስ። ኢትዮጵያውያን እየራባቸው ኬንያውያን አይበሉም። ኢትዮጵያውያን እየራባቸው ኤርትራውያን አይበሉም። ይሄ ምንም የሚታይ ነገር ነው። ይፈነዳል ይፈነዳል። አትቋቋሙም። ስጋት ነው ይሄ። ለዚህ ነው የጋራ መፍትሄ፣ የጋራ ሀሳብ፣ የጋራ ውጤት፣ በንግግር በሰጥቶ መቀበል የሚል መሪ ቃል ያለው ጠቅላይ ሚኒስትሩ በተለያየ ጊዜ ጉዳይ አንስተውታል። ከእውቀት ጋር መመልከት ትችላላችሁ። እንደዚህ ከምዕራቡም ከምስራቁም ተባብረን ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። ይሄን አምኖ ያከበረ ማንም ሀገር በከፍተኛ ደስታ በከፍተኛ ደስታ አብረን መስራት እንፈልጋለን። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። የምንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሽቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጅቡቲ እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውን ካለ አንቀመጥም። እነሱ ከተነኩ አይለንም። ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን፣ በሺ የሚቆጠር ሰው እኮ ነው የሰዋ ነው። ለጋራ ሰላም ብለን አሁን የምንፈልገው እሱ ነው። ኦኬ። አሁን ፖለቲከኞቻችን ለግል ፖለቲካ ማስፈጸሚያ ሊያደርጉት የሚሞክሩት አጀንዳ ተቃሎ ማለት ኢራን እንደምትለው ጅቡቲ ላይ ጥቃት ብትፈጽም ምንድን ነው ምትሆነው? ምን ልትሆን ነው? ምንድ ነው የሚውጠን? አዙ አትሉኝም መስ ምንድ ነው የሚውጠን? የባህር በር የህልውና ጉዳይ ነው። ይሄ ሀምሳ ሺህ ኪሎ ሜትር የሆነው ሲሾር ከምጽዋ የሚነሳው እዛ ውስጥ እፍኝ ለኢትዮጵያ ለመስጠት አይፈልጉም። እፍኝ ለኢትዮጵያ ማስነካት አይፈልጉም። የሚያጃኩሙላቸው የሚጮሁላቸው፣ ከቤት የቀጠሯቸው ውሾች ደግሞ አሉላቸው። እንዲህ ያለው ነገር ሲመጣ እንዲህ እኮ ልናመልጥ እንችላለን፣ የባህር በር አያስፈልገንም ይቅርብን የሚል መፍትሄ ግን አያመጡም። አይ ቲንክ በአፍሪካ 17 ሀገራት ለአንድ ሎክት የሆኑ ሀገራቶች አሉ። ጠቅላይ ሚኒስትሩ ይህንን ጉዳይ እንደዚህ ያስረዱታል። እስኪ እንመልከተው። አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከአስራ ሰባቱ ሁሉ ተደምረው አንድ ሶስተኛው ፖፕሌሽን ኢትዮጵያ ውስጥ ነው ያለው። ደግሞ አፍሪካን ክፈሏት እንደዚህ ሁለት ቦታ። በዚህ በኩል ያለው አፍሪካ ሀያ አንድ ሀገር ነው። በደንብ ተመልከቱ። ይህ ሀገር ይታያቸዋል። መቶ በቀጭኑ አለው። ይሄ ዲያርሲ ነው። መቶ በቀጭኑ አለው። ይሄ አለው አለ እቺ ሳት ቀል ሀገር ናት እ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው እዚህ ጋር ይታያቸዋል። ትናንሽ ትናንሽ ቀጫጭ መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ ሀያ አንዱ ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው። በዚህ በኩልስ በዚህ በኩልስ ሰባት ሀገር ብቻ ነው ያለው። በዚህ ሀያ አንድ አለ በዚህ ሰባት አለ። እንግዲህ እንደሰማችሁት ነው እነዚህ ሁሉ ነባራዊ ሁኔታዎች ባሉበት መንገድ ላይ እነኚህ ሁሉ ነባራዊ ሁኔታዎች ባሉበት ሂደት ላይ ኢትዮጵያን እንትን ይሏታል። ኢትዮጵያውያን ዳርፉር የሚሞቱት ሱማሊያ፣ ሄደው የሚሞቱት፣ ካርቱም የሚሞቱት፣ ጁባ የሚሞቱት፣ ለቀጠናው ሰላም የሚታትሩት ለምን ይመስላል ለእነሱ ሰላም ማስጠበቅ ሄደን ስንሞት ኑ ይባላል። ታቅፈን ተስመን ነው የሚቀበሉን፣ አቅፈው ስሞ ይቀበሉናል ምናምን ሄደን እንሞታለን፣ ህግ ለማስከበር ሰላም ለማጽናት ምናምን ምናምን እየተባለ ማለት። ኢትዮጵያ እንዲህ አይነት ወሳኝ ጉዳይ ያጋጥሟት ግን እርዱን፣ አግዙን ስንል ችግር ይሆናል ማለት። የባህር በር ወንድሜ የወንድ በራችን ነው። እስትንፋሳችን ነው። የሚያስፈልገን ጉዳይ ነው። ለዛ ደግሞ ማስረጃችን እንዲህ ያለው ጉዳይ ነው። ቀላል ጥያቄ እኮ ጠየቅኩ። ምን ልታደርገን ነው? አሁን ጅቡቲ ሲያስነጥሳት እኛ እንትን ሊለን ነው ማለት ነው። ይሄ ቀጠናው እየሰጋበት ያለ ጉዳይ ነው። አሁን አያላኑ እንዳለ ተሰብስበው ጃፓን ሳትቀር አለ ጅቡቲ ተሰብስበው እዚህ ቀጠና ላይ አሉ አሉ ተኮልኩለውላል። ሩሲያ፣ እንግሊዝ፣ ፈረንሳይ እየተሰበሰቡ ሲመጡና ሲከማቹ ምንም ያላሉ ሀገራት ኢትዮጵያ ስትል ያንቀጠቅጣቸዋል፣ ያንዘረዝራቸዋል። ማቆም ግን አይችሉም። ማቆም ግን አይችሉም። አሁን እንዳንጣላ፣ አሁን እንዳንኳረፍ፣ አሁን እንዳንደባደብ ዝም እንበል ብለ ብቶ እንኳን ነገር ሊመጣ የሚችለውን እክል ነገ ሊመጣ የሚችለውን ጦርነት ነገ ሊመጣ የሚችለውን እልቂት አታስቀሩ። አንደኛ የባህር ውንብድናው እየጨመረ እየተባባሰ ነው። እሱን መቋቋም የሚችል ደህንነት እንኳን የላችሁ። ሌላው የባህር ላይ ያ የባህር ውንብድናው እየጨመረ መሄድ እየከፍ እያለ መሄድ አብዛኛውን ንግዷን በባህር ላይ ለምታካሄደው እንደ ኢትዮጵያ ላሉ ሀገራት ስጋት ነው። ስለዚህ ንግዳችንን ለመጠበቅ ወጪ ገበያችን፣ ምርታችንን ለመጠበቅ ኢኮኖሚያችንን ለመጠበቅ የባህር በር ያስፈልገናል። ለዛም ነው ቆርጦ ተነስቶ

እንዲህ ገብቶት ነው። እንዲህ አውቆት ነው። የሞኙ ጩኸት አይደለም እንዴ? ቢልልን እኮ እንደው እንዶ እኮ ቢልልን ከፖለቲካ ልዩነት ጸድተን፣ ከፖለቲካ ጎራ ለይቶ መጠዛጠዝ ርቀን፣ በአንድ ድምፅ ልናሰማው፣ በአንድ ዜማ ልንለው፣ በተባበረ ክንድ ልናስፈጽመው የሚገባን ትልቁ ጉዳይ ይሄ ነበር፣ የባህር በር። በጦርነት አላልንም፣ እንዋጋ አላልንም። አብይም አላለም። አንድም የኢትዮጵያ ኦፊሻል ተዋግተን ይህን እናደርጋለን ሲል አልሰማሁም። እኔ ሰጥቶ መቀበል መርህ አማራጭ የባህር በር ወደብ ያስፈልገናል። አንዳንድ ሰው ሰው 120 ሚሊዮን ቀላል ቁጥር እኮ አይደለም፣ በጣም ግዙፍ ነው። በዛ ላይ እየጨመረ ያለ አንዳንዱ የባህር በር ምናምን የሚል ጥያቄ ቅንጦት ነው ይልህና ኑሮ ተወደደ፣ የሸቀጥ ዋጋ መናር አጋጠመኝ ይላል። እንደው ውስቲ ለወደብ ኪራይ የምንከፍለውን ትንሽ ቀንሰን በራሳችን የምናስተዳድረው ደህንነቱን የምንጠብቅለት እንትን ይኑረንና በዚህ መጠን ስጋት ላይ እንበቅ። በአንድም በሌላ ኢትዮጵያ ታሳካዋለች። ይሄ የማይቀር ጉዳይ፣ ምክንያቱም ስጋትነቱን እያያችሁት ነው ምንድን ነው ልንሆን የምንችለው? ምንድን ነው ሊፈጠር የሚችለው? እነሱ የሀገር ውስጥ ፖለቲከኞች እዚህ እንካሰላን ትያቸው ላይ ተጠምደዋል። እንካሰላን ትያቸው ላይ ናቸው። ሰሞኑን ስናነሳው ነበር፣ የሱዳን ፖለቲካ ትርምስምስ ላይ ስንመለከተው ነበር። ፊልድ ማርሻሉም ሲያነሱት ነበር። እንደው በአንዳነት ጌጣችን ሆኖ እንጂ ምንድን ነው ሊፈጠር የሚችለው ብሎ መጠየቅ ይኸው፣ አየ ነው እኮ ተሰብስበው ያሉት ጅቡቲ ነው። ጅቡቲ ላይ ኢራን ጥቃት ብትፈጽም ምንድን ነው የምትሆነው? ባለፈው ታስታውሱ ከነበረ ጅቡቲ ላይ በጎርፍ መንገድ መንገድ ጅቡቲ ላይ በጎርፍ መንገድ የሆነች ነገር ስለሆነች ብቻ ምን ሊፈጠር እንደነበረ ወያኔ ጥቃት ስትፈጽም የኢትዮጵያውያንን ጉሮሮ መስጋት ፈልጋ በአፋር በኩል ሄዳ የጅቡቲን መንገድ ለመያዝ ስታደርግ የነበረውን ነገር ታስታውሳላችሁ። ነገ ሻቢያን በእነሱ ታዝሎ ይመጣ እንደዚህ አይነት ቁማር ለመጫወት ይሞክራል ለምን ጉሮሯችንን ለመዝጋት እስትንፋሳችንን ለመዝጋት የመቶ ሀያ ሚሊዮን ህዝብ እስትንፋስ አንድ ቦታ ላይ ተቀምጧል ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው ቅብጠት አይደለም ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች በርበራ ላይ ዩ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ስንበስ ያደረገችል። ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ስንበስ ብናደርግ በጋራ ለመኖር ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ሕግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። መቶ 20 ሚሊዮን ሕዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም፣ ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይህንን አውቆ መሪው ቀድሞ ሲናገረው ነበር። ማለት ሳይገምቱት ሳያስቡት ሳይዘቅ ማንም ባላሰበው ሳትፎ እንዲህ ቢፈጠርስ? እዚህ የጦር ሰፈር ያላቸው አካላት ከሌላ ሀገራት ጋር ቢጣሉስ? እኛ ባንጣላ ራሱ እነሱ ከሌሎች ሀገራት ጋር በሚያደርጉት ጠብ፣ በሚያደርጉት ጦርነት፣ በሚያደርጉት ተኩስ እንራባለን፣ እንጠማለን። አማራጭ እንፈልግ። መቼስ እዚህ መጥተው የጦር ሰፈራቸውን ሁሉ የገነቡት ንብረት ለማብዛት አይደለም፣ ቁልፍ ቦታ ስለሆነ ነው። ቁልፍ ስትራቴጂክ ቦታ ስለሆነ ነው። ጅቡቲ እንደምታስባት እንደትንስነቱ አይደለም። ጂኦግራፊካል ያላት ፓወር በጣም ትልቅ ነው። በጣም ከሚቆጨኝ ከሚያንገበግበኝ ነገር አንዱ እሱ ነው፣ በቃ ጅቡቲ ማጣት። በታሪክ ብቅ የሆነ መልስ ለማደስ ምናምን ብዝሽ ቁልፍ ጂኦግራፊካል ቦታ ነች። ዝም ብለው አይደለም እየመጡ የሚሰፍሩባት ዝም ብሎ አይደለም እየመጡ የሚሰበሰቡት የነሱ መሰብሰብ ደግሞ የአሜሪካ የጦር ሰፈር እዚህ ያለ ለባህር ደህንነትና ይሏል አንዳንዶቹ ራሱን ችሎ ስጋትም ነው ይል ነበር መቼ ከአስራ አራት ዓመት በፊት ዛሬስ እያየኸው ሆኖ ህልም አካል ሲለብስ ቢፈጠምም ባይፈጠምም እንደ አንድ ነባራዊ ስጋት መጥቷል ጉዳዩ ቢሆንም ባይሆንም እንደ አንድ ነባራዊ ችግር ብቅ ብሎላሃል ይህ አደጋ እንዴት ነው የምናለፈው? እንዲህም ካለ ለቀጣይ ምንድነው መስራት ያለብን አማራጭ? የባህር በር ያስፈልገናል። ወደብ ያስፈልገናል። ቄንጥ አይደለም፣ አብዶ አይደለም፣ ፔዳላዳ አይደለም፣ ፖለቲካዊ ግልሙትና አይደለም። ሐሳብ፣ እውነት፣ ሐቅ የሚፈጠርበት ጉዳይ ነው። እንደው ዝም ብለን ስላማረን እንደው ዝም ብለን ተነስቶ በውስዋስ ምናምን የሚደረግ ነገር አይደለም ስጋት ነው እንግዲህ አሁን ኢራን ጸቧ ከሀያላኑ ጋር ነው ጠቧ ከሀያላኑ ጋር ተደራሽ የምትሆነው ግን ጅቡቲ ናት አለዋ እዚህ አይነካኝም የምትለው አለም አቀፍ እሳት የለም የዩክሬንና የሩሲያ ጦርነት ምን ያህል የዓለምን ኢኮኖሚ እንዳንገራገጮ አላየም። እንኳን አይደለም እዚህ አፍንጫ ስር የሚመጣ አፍንጫ ስር የሚሸት ጉዳይ አይደለም። ትናንት የተፈጸመ ነገር አያገባኝም የሚባል የዓለም ጉዳይ የለም። አይቀርልህም። እንደው የመቃጠሉ መጠን ከፍ ዝቅ ይል ይሆናል እንጂ ይለበልብሃል። አሁን የኢራንና እስራኤል ጉዳይ መጥቶ ጅቡቲ ያለ የጦር ሰፈሮች ከነካት ኢማጂን ማለት እኔ ጉዳዩ ትስራ ነው። እችን ጉዳይ እንደ ስጋትነት መተንተን ሲጀምር ሲያነሳው ነበር ጠቅላይ ሚኒስትሩ ሲለው ነበር። እርስ በራሳቸው ድንገት ቢጣሉ ራሱ ከባድ ስጋት ነው። አንድ ብቻ ወደብ፣ አንድ ብቻ የባህር በር፣ እሱንም በየአመቱ የሚፈልጉትን ያህል የኢኮኖሚ ዋጋ ጭማሪ እያደረጉብን እሱም ክፍያው በእጅጉ እየናረ ወጫችንን ኢኮኖሚያችንን በእጅጉ እየፈተነ በአንድ ሀገር ጂዲፒ ላይ አስተያየት እየሰጠ በአንድ ሀገር ግሮስ ዶመስቲክ ፕሮዳክት ላይ ትልቅ ሚና ሊኖሮ የሚችለን ጉዳይ የባህር በር የሚባልን ጉዳይ ልታቃልል አትችልም። በጂዲፒ እድገት ዙሪያ፣ በጂዲፒ ውድቀት ጉዳይ እንነጋገር እያልክ ስለ ባህር አንነጋገር የሚል ፖለቲከኛ ማየት ያሳፍራል። ለዛውም ለሌላ ሀገር ተሽጦ ለሌላ ሀገር ለዋላዋይነት ነው እንትንምለው እያለ ተው እንጂ እኔ ለጋስ እንዴት የሰው ሉዓላዊነት ትጠብቃለህ? እባክህ ይሄኛውን እንዴት ታልፈው? አማራጭ የለንም። ይሄን ጥያቄ ከማንሳት ውጭ አማራጭ የለንም። እኔ እኮ ይገርመኛል። ኢትዮጵያዊ ሆኖ የባህር በር ብሎ ከመጠየቅ በላይ የባህር በር የሚል ጥያቄ አለማንሳት ይከብደኛል። ይከብዳል ለኢትዮጵያ። አንዳንድ ሰው እንዴት አብይ ያነሳል ነው ይላል። አለማንሳቱ ነበር ከባድ። እንዴት ብንፈዝ ነው? ያብ ትልቁ ንቃት ይሄ ነው ደግሞ ተራ ንቃት አይደለም። የሙቀት ንቃት አይደለም። የሞኝ ንቃት አይደለም። ከእውቀት የነጣ ንቃት አይደለም። አስቦ አቅዶ ነው ቀድሞ ሲናገረው የነበረ ነው። ባለፈውም ሲሉት የነበረው ነገር አለ፣ ይቆጨኛል ለሚቆጨው ነገር ሲዘጋጅ፣ ለሚቆጨው ነገር ሲያስብ፣ ለሚቆጨው ነገር ሲደምር ሲቀንስ ነው የኖረው። ማለት ቁጭትን ወደ መፍትሄ መለወጥ ቁጭትን አካል ወደ ማልበስ መሄድ ከዛ በስጋትነት ያስቀመጣቸው ጉዳዮችም ተራ እንዳልሆኑ በእውቀት እንደሆኑ ቁጭ አደርግልሀለን ደስ ቀድሞ የታሰበ ቀድሞ የተሰራ ቀድሞ የተደመረ ቀድሞ የተቀነሰ ጉዳይ ይሄ የኤርትራ ጉዳይ ብቻ አይደለም ይሄ ከኤርትራ ጋር ጉዳይ ላይ ብቻ አይደለም እኛ ከስያሜው ከቦታው ጉዳይ የለንም ባይዘ በርበራም በለው አዙሊዝም በለው ወደ ዚያም ሂድ በለው አሰብም በለው የትም በለው ስጡን። ይሄ የማንቶ ጥያቄ፣ አይ እኛ እንሰጥም፣ ነጥቆ የሚመጣ ትውልድ ሊመጣባችሁ ይችላል። የማይቀር ነገር ነው። ይሄ ሁሉም ኢትዮጵያዊ የፖለቲካ ልዩነቱን ወዲያ ጥሎ ሊያነሳው የሚገባ ጉዳይ ነው የምንለው፣ ለዚህም ነው። ምን አማራጭ አለን? አማራጭ ያለንም እኮ ልንሞት ነው። አፍናቹ ግደሉን ነው 120 ሚሊዮን ህዝብ ስንፋ ዘግተ እንግዲህ ሞታችንን ነው የምንቀበለው ማለት ነው። ግደሉን ነው ምንለው ነው ማለት። ለአንድ ቀን የጅቡቲ እንትን ዝግትግጥ ቢል የሸቀጥ ዋጋ እንዴት እንደሚነፍ፣ የመርካቶ ነጋዴ እንዴት ደረቱን እንደሚነፋ የነዳጅ ማዲያ ሰዎች እንዴት አድርገው ህዝቡ ላይ እንደሚለጠጡ ይታወቃል እኮ እንኳን አይደለም ዘንቦብሽ ድሮም ጤዛነች ነው ጉዳዩ አይደለም እንዲህ አይነት እክል እና እንዲህ አይነት ችግር ገጥሞ አይደለም በየጫካው በየገጠሩ ነዳጅ እየደበቀ መልሶ አውጥቶ ጅቡቲ የሚሸጥ ነጋዴ ባለበት ሀገር ላይ እንዲህ አይነት መሬት የረገጠ ኢኮኖሚያ ጫና ሊፈጥር የሚችል አደጋ ሲጋረጥ ይገባሃል የባህር በር ለምን እንደሚባል የባህር በር የሚል ጉዳይ ለምን እንደሚነሳ ትልቅ ጥያቄያችን ነው የማያወላዳ ጥያቄያችን የማይቀየር ጥያቄያችን የማይቀየር ጠቅላይ ሚኒስትሩ ሲያነሳ የነበረው ጉዳይ እኮ ነው። በደንብ እኔ በጣም ነው የገረመኝ። እንዲህ አካል ሲልብስ ይህንን ስጋት ከአስራ ምናምን ዓመት በፊት ያስቀመጠው ስጋት ነው እንግዲህ። ከዛ ደግሞ በሁሉም ስለ ባህር በር ባወራባቸው ጉዳዮች ላይ ስጋት አለብን። ይህንን እርስ በእርስ ቢጣሉ የጦር ሰፈሮቻቸውን እንት አታክ ቢደራረጉ ጦርነት ቢነሳት ምንድ ነው ምን ሆነው እያለ ነበር ሚያነሳ ዛሬ የቀጠናው ሰዎች እንደ አዲስ ይጨነቁበታል የቀጠናው ፖለቲከኞች እንዳዲስ ስጋት ላይ ናቸው ጥቃቱን ብትፈጽመው ሲራል ቅርብ ያሉ ጥቃት እንዳይፈጸምባት ጠጋጠጋ ያላትን ቅርበ ያለውን የጦር ሰፈር ብትመታስ ዞር ስትል የምታገኘው የስሜሮማልገሌን ሀገር አይደለም ወይ ከዛ ስ ምን ልንሆን ነው ይላል። እንደ አዲስ አሁን ማለት ነው። ያኔ የት ነበርክ? ያኔ የምን ነበርክ? እና አንዳንድ ሰዎች ህልውናችን ነው ህልውናችን ነው። እዚህ ቀጠና ላይ ያሉ ሀገራቶች መኖራቸው ብቻ አይደለም፣ ከሱ አይደለም ለኛ ሳሰጡ ለነሱ ሰጣቸዋቸው ብቻ ነው አይደለም የሚያሰጋ መኖራቸው በራሱ በረጅም ጊዜ ሂደት ስጋት እየሆነብን ይመጣል። ስለዚህ ራሳችንን መከላከል የምንችልበት አትሊስት አለመሞት የምንችልበት መተንፈስ የምንችልበት አማራጭ እናደርገው የምንችለው አንዱ አንድ ነገር ቢሆን ወደ አንዱ የምንሮጡበት አንዱ የሆነ ነገር ቢሆን ወደ አንዱ ሄደን ከፍ የምንልበት መንገድ ያስፈልገናል። ያ አበይት ጉዳያችን ነው። በቃ መፍትሄ የምንፈልግለት ጉዳይ ነው። ካለበለዚያ ይከብደናል፣ ይቸግረናል። አንዳንዱ ይህንን የውስጥ ፖለቲከኞቻችንን ጉዳይ ስትመለከቱት በዚህ ጉዳይ ላይ ያላቸው ባንዳነት፣ ጌጣቸው፣ ተላላኪነት ኑሯቸው ሆኖ ስታያቸው አሳፋሪ ነው። በጣም የት እምን ድረስ ነው የሚሄዱት? የት ድረስ ነው የሚሄዱት? ሰው ቀድሞ ከአስራ ምናምን ዓመት በፊት ቀድሞ ተንብዮ የሆነች ነገርን አስቀምጦ፣ ማለት ፖለቲካ፣ ጎበዝ ፖለቲከኝነት፣ መሪነት ማለት ይው ቀድሞ ማሰብ፣ ቀድሞ መዘጋጀት፣ ቀድሞ ጭንቅላትን ማዘጋጀት፣ ቀድሞ ጭንቅላትን ማስላት፣ ቀድሞ ከፍ አድርጎ ማሰብ፣ ቀድሞ አርቆ መወጠን፣ ቀድሞ በዛ መንገድ መዘጋጀት፣ ቀድሞ በዛ ውስጥ መሮጥ፣ ቀድሞ ህልም ማበጀት፣ ለዛ ህልም መተናነቅ፣ ተናንቆም ማሸነፍ፣ አሸንፎም መቆም፣ ቆሞም መታየት። ያ ነው ጉዳዩ። ያ ነው ጉዳዩ። ይሄ ስጋት አለብን። ስለዚህ ላንድ ሎክ ሆነን አንኖርም፣ አንኖርም። ይሄ መረሳት የለበትም። ይሄ መስመር አለበት ነው ምንለው። ታምር ነው ብቻ። እኔ ግን ያው ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር፣ ላይክ፣ ሸር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች፣ ቸርቆዩን እየነገሰ ይበለን ስ